እኔ ግን፣ እኔና ቅመሜን ለማለየት ሆን ብላችሁ ነው የተነሳችሁት። ከድሮ ፍቅረኛ ጋር ነው ያለን ከቅመሜ ጋር፣ እኔና ቅመሜን ለማለየት። እኔ እንደዛ እንዲፈጠር ከፈለጋችሁ ምን አለመሰላችሁ፣ እኔና ቅመሜን ለማለያት ከፈለጋችሁ ምን ልስጣችሁ፣ ይህንንም ይህንንም መብላት ትችላላችሁ። አራኔ እና ቀመሚ መቼም መቼም ነው ማንን ለያዩዋል? በጸሎታችሁ አስቡን፣ ሁላችሁ ከክፉ ነገር እንዲሰውረን ይመቻችሁ። እዛው ራሳችሁ ጨጓራችሁ እየተቃጠለ ትከርማታላችሁ። ደግሞ ወይ ወጥቶ መስራትና ሰው የደረሰበት መድረስ፣ የቤታችንን ስም የሚሰማችሁ ሰዎች፣ ሰው የደረሰበት መድረስ። ካልሆነም እንግዲህ ምንም ማድረግ አንችልም እያላዘናችሁ እ ሰው ለፍቶ ጥሩ ደረጃ የደረሰውን ሰው ቁጭ ብሎ ማማት ይሆናል ስራችሁ። ስለዚህ ምን ያስፈልጋችኋል? መጠጣት ጠጡበት። ላዩ ምን ነበር የምግብ ነው? የመጠጥ ስም ነው? ታንክስ። ለማንኛውም እና ትላል አሳያችሁ ነገር ምናምን ቢግ ሪስፔክት። እንዲህ ሚያቀብጥ ለምን አትሰራ ራኔው ዳኒ የለም በቃ ኤክስፔክት ካረግኩት በላይ በቃ ከጠበኩት በላይ ነው። ሁሉንም ነገር ያገኙት እና እግዚአብሔር ያክበረልኝ። እንወዳችኋለን፣ እንወዳችኋለሁ። ዋካንዳ ፎሬበ ሻይል ጠጣ። እናቴ ልቀስክሳት። አሁን በዚህ ሰዓት እኮ አይመጣም ጋነ እነ ሄን እንትናን እነ ነስረላንና ቅድም የልኩበት ማለት ነው። አበረታቷቸው እሺ። ሰብስክራይብ ያላረጋችኋቸው ሰብስክራይብ አድርጓቸው በደንብ። ምናምን ይመቻችሁ። አስደስቷቸው በደንብ እየጣሩ ያሉ ልጆች ናቸው እና አስደስቷቸው። ነው እየበዛኔው እየበዛኔው ፊቴንም ብታጠብ ግን ያው ፊቴን ለመታጠብ ወጥቼ ወደ እዛ ምናምን ስለሆነ ሙሽዬ እንቀሰቀሳታሉ ና ስ አምስት ተኩል አገባን እ ለማንኛውም ዋካንዳ ፎርኤቨር ወዳችኋሉላችሁ። የሙሽዬ ነገር ገርበኛል። ማርያም መታ ስታንኳኳ የእናት ነገር ምን ሆነብ ልጄ ብላ ስትከንፍ መጣቻ ሬ ጉዴ ፈላ ጉዴ ፈላ። አይ ጉዴ ይፈላ። እንዴት ነው እንዴት ነው ነገሩ እንዴት ነው? ሙሽኪላ ጉድናይት፣ ጉድናይት ማይ ሲስተርስ፣ ጉድናይት ዩዝስቲ። እግዚአብሔር እንዲስኩን ድረሱ። አረብታ ጀራደና ነው። እግዚአብሔር ይመስገን። ሰላም

እሺ ቻው፣ በቃ ደና አደሩ። ወዳች አለው እመጣለሁ በሰፊ ፒስ አውት።